ቤተሰብ የዛሬ ጨረቃዎቹ እውነታ ተነግሮኛል። እኔም ወደ እናንተ ይዤላችሁ መጥቻለሁ። በጣም ብዙዎቻችሁ ብዙዎቻችን ብዙ የገመትነው ግምት አለ። ብሩኬ ሃይሚን ሰርፕራይዝ አረጋት፣ ቀለበት ሊያረግላት ነው፣ ፍቅሩ ሊገልጽላት ነው፣ ብዙ ነገር ተብሏል። ነገር ግን ቤተሰብ የቅመሞቹ እጅ አለበት። ለዛም ደግሞ ቡራ ዛሬ ቀን ውሎ ላይ

ደግነት ገደብ ይፈልጋል፣ በማለት ፖስት አድርጓል። በመጀመሪያ ግን እንግዲህ ዛሬ ቡራ እየቀወጠው መኪናውን እያሽከረከረ መጥቶልናል። አረቄ የምላለሁ፣ አረሳሁሽም ናፍቄሻለሁ፣ በማለት መኪናውን እያሽከረከረ በዱባይ ምድር ላይ መቷል። እርግጠኛ ነኝ እኔ በቪዲዮ ላይ አካተቼ ልክ ቀለበት ፍቅሩን ሊገልጽላት ነው ምናምን ስትሉ ያንን በኮሜንት በቪዲዮ በጣም ብዙዎቻችሁን አይቻለሁ። እኔ ደግሞ ሜቢ ቡራ መኪናም ገዝቶ ሊሆን ይችላል እያልኩ ነበረ። ግን እውነታውን በደንብ ነግራችኋለሁ፣ የተነገረኝን ነገር ማለት ነው። በመጀመሪያ

መጀመሪያ ቦራ መኪናውን ዱባይ ላይ እያሽከረከረ መቷል ሲመስለኝ፣ ትናንትና እንግዲህ ያው ሀይሚዬ ፕራንክ ስታደርገው በጣም ተናቶ ነበረ። ቢኒ ማለት ሹፌራቸው ነው። ስለዚህ እኔ ሹፌር እያመጣሁ የሚወስደን የሚያመላልሰን ሹፌር እያመጣሁ ከምቃጠል፣ ሜቢ ደግሞ ሀይሚ ድንገት ጭልፍ አድርጎ ከሚወስድብኝ፣ እኔ ራሴ ለምን መኪና ገዝቼ አላሽከረክረም ብሎ ይመስለኛል። ቤተሰቦቼ

እንግዲህ መኪናዋን ዱቅ አርጓታል። በጣም ነው የሚገርመው። በጣም ከምታስቡት መላይ ታቀላችሁ። ከቡታጅራ የመጀመሪያ ወደ ዱባይ እየሄደ ቦራ ነው። ሲቀጥል ደግሞ ዱባይ ላይ መኪና ገዝቶ ያሽከረከረ ሚቪ ማስታወቂያ ሲሰራ ተሰጥቶትም ተሸልሞትም ሊሆን ይችላል በነገራችን ላይ

ማስታወቂያ የሚሰሩ ሰዎች ማለት ነው፣ ጊፍት ይሰጣቸዋል። አንደኛ ደረጃ ቡራ። ከዚህ በፊትም ለስራ እንደመጣ ተናግሯል። አሁንም ደግሞ አጋጣሚውን ሀይሚን ይዞ መጣ እንጂ የሆነ ስራ እንዳለው ተናግሯል ና ማስታወቂያ ይመስለኛል። ሜቢ ተሸልሞት ሊሆን ይችላል፣ ወይንም ደግሞ ገዝቶ ግን ወደዛም አለ ወደዚህ። ቤተሰቦቼ ትናንትና በጣም ነበር ጨጓራው የተላጠው፣ ምንም እንኳ ፕራንክ ቢሆን

የሄደው የመጣው ወንድ አንቺን እወድሻለሁ አፈቅርሻለሁ እያለ እኔ ማስጨነቅ የለበትም እኔ ህይወቴ እንዲመሰቃቀልብኝ አልፈልግም ሲል ነበር፣ አስተውላችሁ ከሆነ እና ከዚህ በኋላ ከስራ ገበታ ቤኒ ተባረሃል። ማን በሀይሚ ና ለ እንዴ ሀይሚዬ ሜቢ ፕራንክ እናድርገው ብትልም መጀመሪያ

ቀስ ብለህ ነገሮችን በትኩረት ማየት ነበረብህና፣ ሳታስበው ከስራ ገበታ ተፈናቅለት ተባረሃል። ቦራዬ ለሀይ ሚሲል መኪናውን ገጭ አድርገው እያሽከረከረ አርቄ ምላለሁ አልዋሸሽኝም ናፍቀሽኛል ናፍቄሻለሁ እያለ

እኔ የመጣልን እውነት እንደዚህ ስኬታማ በአንዴ የሆነ በቃ እንዴት ነው የፈለገውን ነገር አግኝቶ ማየት፣ ለቡራ በጣም ነው የምደሰተው። ይህ አይደለም መኪና ፍላጎቱ፣ ይችኛ አይደለችም። ቤተሰቦች፣ እሱ መግዛት የሚፈልገው መኪና ሌላ ነው። በጣም እንዴት ብዬ ልንገራችሁ፣ ሀብታም ካልሆነ በስተቀር እንኳን አይደለም መግዛት ተንጠራርቶ ማየት የማይችሉት መኪና አለ። ቡራ ደግሞ እያደርገዋል፣ እነዛን መኪናዎች ያስገባቸዋል፣ ግን በቅርብ ማለት ነው እንጂ እስከዛ ደግሞ ይች መኪና ገዝቷል። ከዚህ በኋላ ከሀይሚ ጋር በዚህ መኪና ሸር ብትን ነው የሚለው

ስኬቱ እንደኔ የሚያስደስታችሁ ሀይሚና ቡራ ስኬታማ ሲሆኑ ስቀው ተደስተው ሲመጡ ስታዩቸው እንደኔ የምትደሰቱ ላይክና ሼር በማድረግ ቻናሉን አሳድጉልኝ። ሲቀጥል ደግሞ ቤተሰቦቼ ዛሬ እንግዲህ ህምር ድምቅምቅ ብለው ሲመጡ በጣም ብዙዎቻችሁ ቀለበት ቀለበት እያላችሁ ነበር። እኔም ደግሞ ሜይ ቢ ቀለበት ሊሆን ይችላል። ግን እንደኔ ደግሞ ቡራ ምናልባት መኪና ገዝቶ ኦር ደግሞ

አንድ አመታቸውን እያከበሩ ቀለበት ጋር ለመድረስ መጀመሪያ ፍቅሩን መግለጽ አለበት አይደለ። እና ቀለበት የለም፣ ቤተሰቦቼ ቡራ ፍቅሩንም እየገለጸላት አይደለም፣ ቀለበትም አይደለም ሌላ ትልቅ ነገር ነው። የቅመሞች እጅ አለበት። በሰው መወደድ ይስጣችሁ በመጀመሪያ ለሁላችሁም ማለት የምፈልገው

ፈጣሪ የሰው መውደድ ይስጣችሁ። እነዚህ ሁለት ልጆች አሁን እንደዚህ የሰው ልብ ውስጥ የገቡት በምንድን ነው? አንደኛ ፈጣሪ የሰው መውደድ ስለሰጣቸው፣ ሁለተኛ ነገር ደግሞ ለሰው ልጅ ክብር ስላላቸው ሰውን ስለሚያከብሩ ነው። እንግዲህ በጣም ተወዳጅ የሆኑት ሰርፕራይዙ፣ እንግዲህ ቡራ ለሀይሚ ያዘጋጀው ነው የተባለ ነበረ። ነገር ግን ቡራ ለሀይሚ ሳይሆን የተገላቢጦሽ ቡራ ራሱ ሰርፕራይዝ ተደራጊ ነው። ቤተሰቦች እንደዚሁም ከዚህ በፊት ሁለት መቶ ኬ አልተከበረለትም እሱንም ጭምርና ግን

የቅመሞች እጅ ነው። ቤተሰቦቹ ቅመሞች ሰርፕራይዝ አድርገዋቸው እንደሆነ ነው የተነገረኝ ማለት ነው። እና እኔ እራሱ መጀመሪያ ግራ ገብቶኝ እናንተን እራሱ እስኪ እናንተ ምን ሀሳብ አላችሁ? በጣም ብዙ ሰዎች ቪዲዮአችሁን ሳይ ቀለበት ቀለበት እያሉ ነበረ። ኦፍኮርስ ጎልድ ቦታ ቀለበት ቦታ ሄደዋል ስላችሁ ወርቅ ምናምን ቦታ ሄደዋል። ግን ደግሞ ቡራ በአንድ ጊዜ ቆራጥና ወሳኝ እንደሆነ አውቃለሁኝ። በነገሮች ቶሎ ነው የሚወስነው የሚቆርጠውም። በዚህ ደግሞ ደስ ይለኛል ለመልካም ነገር ማለት ነው ግን

እንዴት ነው ቀለበት ሊያደርግላት ነው ምናምን የሚለው ነገር ብዙም አልመጣልኝም። ለእኔ ሜቢ ይሆናል የሚለው ነገር ነው እኔ መሰለኝ። ሜቢ ፍቅሩ ሊገልጽላት ወይ ደግሞ ሁለት መቶ ኬ ሊያከብሩ

የሚለው ነበር የያዝኩትኝ ቅመሞች የመዳም ቅመሞች ትለያላችሁ ጀግኖች ጀክኖች ናችሁ የሰው ደስታ የሚያስደስታችሁ ኩሩ እውነቴን እምላችሁ እኔ እንደናንተ አይቼ ሰምቼ አላቅም ለሰው እንደዚህ ያህል መስዋዕት ስከፍሉ ቡራ ራሱ ደግነት ገደብ አለው አለ ምክንያቱም ከአቅሙ በላይ ስለሆነ ማለት ነው እና ከዚህ በፊት ራሱ ማንም አድናቂዎች እኔ ስታገኙ አትፍሩኝ አትፈሩኝ እኔ ማን ነኝ ብሎ ራሱን ስቅ ሲያደርግ ነበረ እኔ ማን ነኝ ማንም አይደለሁም በቃ መታችሁ እንደ ወንድማችሁ ልክ ሀይምዬን ሰላም እንደምትሏት

እቅፍ እንደምታደረጓት እኔንም እንደሷ ሰላም በሉኝ፣ እንደ ወንድማችሁ እንደ ቤተሰብ እዩኝ፣ እኔን ልፈሩኝም ልታፍሩኝም አይገባም እያለ ነበርና፣ ቅመሞች እዬ የኔ ጀግኖች፣ ዛሬ እንግዲህ ፏ ድምቅ ብለው እንዲያሳልፉ ስላረጋችሁ ቴንኪ ሰው ማች። ምክንያቱም ደግሞ የተነገረኝ ነገር ነው አምጥቼ የነገርኳችሁ ቤተሰቦች፣ ማታ ቪዲዮ ይለቀቃል፣ በሰፊ የምናይ ይሆናል።

ሌላው ደግሞ እኔ በጣም ያሳዘነኝ ነገር ያው የቢኒ ስራ ነው። የቢኒ ስራ ምስኪን ማን ግባ አለ? አንዳንድ ጊዜ እኮ ማለት ነው ማለት መገኘት ሌለብት ቦታ ላይ መገኘት አልነበረብኝም። ቡራዬ በስሜት ተነሳስቶ እንዴት ሀይምዬ ለሌላ አሳልፌ እሰጣለሁ? በተለይ ደግሞ ዱባይ ላይ ለካ ጭልፍ ነው፣ ወንዱም ሴቱን ጭልፍ ነው የሚደራረገው። ቤተሰብ እንዴ፣ ብሬክስ ራሱ ከወጣ ሲናገር ሰማሁ። ወይኔ ሳውዲ ማሪ ሳውዲ እያለ ሲናገር ሰማሁ። ቤተሰቦች ዱባይ ላይ ጭልፍ ነው የሚደራረገው ሳውዲ ከሆነ

ሚስትና ባል ካሉ ለእነሱ መኝታ ክፍል ይለቁላቸዋል፣ ሌሎቹ ሳሎን ይቀመጣሉ። እዚህ ግን እንደዛ ብሎ ነገር የለም ብሎ ሲመሰክር ሰማው እና ስለዚህ ቡራሚያ ነገር አሳስቦታል። እንዴ ሀይምዬን እንዴ በቀላል አይሰጥም ወንድ ልጅ የሚወዳትን ሴት እንዴት ነው በቀላል የሚሰጠው? እና ያው ቢኒ ለብራንክ ቢጠቀም ብትጠቀመው ሀይምዬ ብታመጣውም ነገር ግን ቤተሰቦቼ ያልጠረጠረ ተመነጠረ ይባላል። ቤተሰብ ጋር ወይንም ደግሞ ድሮ ምን ይባላል መሰላቸው ኢትዮጵያ ላይ

እናቴ ምነው በእንቁላሉ ጊዜ በገረፈችኝ ይላላሉ። ሰውዬ ማለት እንቁላል ሲሰርቅ ዝም ስትለው ቀጣይ ደግሞ ትልቅዬ ነገር ሰረቀና ሲታሰር ምን ነው እናቴ ድሮ በቀጣችኝ አለ። ስለዚህ ቡራ ነገሩ አላመረውም፣ በቃ የልጁ አመጣት አላመረውም። ሌሎችም ይኖራሉ እና ሌላ የተለያዩ ሹፌር እየቀያየረ ሀይምዬ የሆነ ነገር ስትፈልግ መቼም መሄዱ አይቀርም አይደል? የሆነ ነገር ለማምጣት ሲቀጥል ደግሞ ከቡራ ተለይታ ምናምን አታውቅም። ግን ያው ቡራ አንዳንድ የሚያስተካክላቸው ነገሮች አሉ እዛ ቦታ ላይ ደግሞ

ሀይሚን ይዟት ምናምን አይሄድም። እና የዛን ሰዓት በሀሳብ ከሚዋልል ውስጡ፣ ልቡ ከሚንሰፈሰፍ ቤተሰቦች የዛ ስራ ቦታ ወይንም ደግሞ የሚያስተካክለው ቦታ ቁጭ ብሎ

ቃለመጠይቅ እየተደረገለት ልቡና ሚሮ ሀይሚጋ ከሆነ በስርዓት ማለፍ አይችልም ገባችሁ አይደል ከዚህ ሁሉ እንደ ምን ችግር አለ መኪናዬን ገዛ አድርጌ ባሽከረክራት ብሎ በመኪናው መታል በነገራችን ላይ ቡራ መኪና በጣም ይወዳል ካየሁት ነገር ማለት ነው ብዙ ጊዜ ስቶሪ የሚያደርጋቸው ነገሮች ናቸው እና የልባችሁ መሻት ይሳካ እያልኩኝ ሲመስለኝ ግን እነ ሩታ እና እናብርሽ እስከሚመጡ ሀይሚ እና ቡራ የሚቆዩ ይመስለኛል ይህን አስራ ሁለት ቀን ምናምን ምክንያቱም ድጋሚ መችም ለቀለበት ፕሮግራም ወይንም ለሰርጋቸው አይመጡም ነው ወይንስ ሌላ ያሰባ

ር ነገር አለ። ወንድ በጀም እርግጠኛ ወንድሟ ቀለበት ላይ ተቀምጣለች ወይንም ትኖራለች ብዬ ተስፋ አደርጋለሁ። ወይንም ደግሞ ቡራና ሀይሚ እያስተካከሉላቸው ነው ቦታዎችን፣ ምናምን አንዳንድ ነገሮችን ያው ቀደም ብለው ስለመጡ ይመስለኛል። ብቻ ይህን ሰሞን ዱባይ ላይ በቃ ቀውጢ ነው። ቡራ ጉዞ ወደፊት